በስምአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጥቅምት አስር የሚነበብ ስንክሳር። እረፍቱ ለሊቀጳጳሳት አውማኒዮስ ጥቅምት አስር በዚች ቀን ለአባቶች ሊቃነጳጳሳት ሰባተኛ የሆነ የእስክንድሪያ አገር ሊቀጳጳስ አውማኒዮስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ንጹሕ ትሁት የሆነ ለእውነተኛ ሥራ ሁሉ የሚያገለግል ነበር። ቅዱስ አብርሚዮስም ትሩፋቱን አይቶ ድቁና ሾመው። በድቁና አገልግሎትም ዐሥር ዓመት ኖረ። ዮስጦስም ሊቀበጵስና በተሾመ ጊዜ ትሩፋቱንና የሃይማኖቱን ቅንነት ተመለከተ። ምዕመናንንም ማስተማር እንደሚችል አውቆ ቅስና ሾመው። ከዚህም በኋላ ቅዱስ ዮስጦስ ባረፈ ጊዜ ይህን አባት አውማኒዮስን መርጠው ሊቀ ጳጳስና ሾሙት። የአብያተ ክርስቲያናትንም ሥራ ሁሉ ተረከበ። መናፍቃንንም ተከራክሮ የሚረታቸው ሆነ። ብዙዎችንም ከስህተታቸው መለሳቸው። ጌታችን ኢየሱስ ክርስቶስም በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል እንደሆነ ግልጽ አድርጎ አስተማራቸው። በሹመቱም 13 ዓመት ከኖረ በኋላ በአንስጣዮስ ሰባተኛ ዘመነ መንግሥት በዚች ቀን አረፈ። በዘመኑም የሶፊያ ሦስቱ ልጆች በሰማዕትነት አረፉ። ለእግዚአብሔር ምስጋና ይሁን እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። እረፍቱ ለቅዱስ ሰርጊስ። በዚችም ቀን ከከሃዲ ንጉሥ መክስሚያኖስ ሰራዊት ውስጥ የቅዱስ ባኩስ ባልንጀራ የሆነ ቅዱስ ሰርጊስ በሰማዕትነት አረፈ። ንጉሥ መክስሚያኖስም ወደ ሶርያ አገር ወደ አንጢያኮስ በላካቸው ጊዜ ቅዱስ ባኮስን ውሃ በማስጠማት በዝች ወር በአራተኛው ቀን ገደሉት። ቅዱስ ሰርጊስን ግን አስሮ በወይን ቤት አኖረው። ከዚህም በኋላ በእግሮቹ ውስጥ ረጃጅም የብረት ችንካሮችን ቸነከረው ከፈረሰኞች ጋር ሩጻፎ ወደሚባል አገር እንዲወስዱት መኮንኑ አዘዘ። ሲወስዱትም ያስሮጡት ነበር። ደሙም በምድር ላይ እንደውሃ ይፈስ ነበር። በጎዳናም አንዲት ድንግል ብላቴና አገኘ። ከእርሷም ዘንድ ውሃን ጠጣ። ስጋይን ትወስጂ ዘንድ እስከ ሩጻፋ ተከታይኝ አላት። እርሷም ራራችለት፣ ለጉልምስናውም አዘነችለትና ተከተለችው። አንጢያኮስም እንዲህ ብሎ ጽፏልና ሰርጊስ ትዕዛዜን ተቀብሎ ለአማልክት ካልሰዋ ራሱን በሰይፍ ቁረጡት። እሱም ቅዱስ ሰርጊስ ወዳጁ ነበርና ስለ እርሱም ይህች ሹመት አግኝቷት ነበርና፣ በዚያም ጊዜ ወታደሩ የቅዱስ ሰርጊስን ራስ ቆረጠው። ያችን ብላቴና ቀርባ ከእርሷ ጋር በነበረ የጸጉር ባዘቶ ከአንገቱ የፈሰሰውን ደሙን ተቀበለች። የስደቱ ሞራት እስካለፈ ድረስ ሥጋውን ጠበቀች። ከዚህም በኋላ የአማረች ቤተ ክርስቲያን ተሰራችለት። አስራ አምስት ኤጲስቆጶሳትም አከበሯት። የቅዱስ ሰርጊስንም ስጋ በውስጧ ኖሩ። ከእርሱም ብዙ ድንቆች ተአምራት ተገለጡ። እጅግ ሽታው ጣፋጭ የሆነ በሽተኞችን የሚፈውስ የሽቱ ቅባት ከስጋው ይፈስ ነበርና፣ ለእግዚአብሔር ምስጋና ይግባው እኛንም በዚህ በቅዱስ ሰርጊስ ጸሎት ይማረን በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። እረፍቱ ለቀሲስ ዮሐንስ። በዚህችም ቀን መስተጋድል የሆነ ቀሲስ ዮሐንስ አረፈ። ይህም ቅዱስ ከተጋድሎ ብዛት የተነሳ ራሱን በሚላጭ ጊዜ በውሃ አያርሰውም። እግዚአብሔር በጸሎቱ ይማረን። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። አስጀምሮ ላስፈጸመን ለሉል እግዚአብሔር ክብር፣ ምስጋና ይሁን፣ መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት አስር የሚነበብ ስንክሳር ወደ እናንተ አቀረብን ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸርያቆየን መልካም ጊዜ